የኢራን የምድር ውስጥ የሚሳይል ከተማ ተአምራዊው ረቂቅ ጥበብ የማትገመተው ኢራን የገለጠችው ሌላ ለእስራኤል ራስ ምታት። የኢራን ጀነራሎች በእስራኤል ባንድራ ላይ የተረማመዱ ስውሩን የምድር ውስጥ የሚሳይል ከተማ ሲቃኙ ታይተዋል። አሁን ዓለም እንደ አዲስ ስጋት ላይ እስራኤል እንደለመደችው ፍርሃት ላይ ወድቀዋል። አሜሪካ ደግሞ እንደ ሁልጊዜው በተጠንቀቅ ቆማለች። ሰላም፣ የተወደዳችሁ የሰሞነኛ ቤተሰቦች ኢራን ከሰሞኑ ያሳየችው የምድር ስል የሚሳኤል ከተማ አራተኛው ሲሆን የሚሳኤል ከተማው አስደናቂና አዳዲስ ሚሳይሎች፣ ሮኬቶችና አረሮችን በየአይነቱ ይዟል። ከፍተኛ የጦር አመራሮቹ ታዲያ ይባስ ብሎ በየሳምንቱ አንድ የሚሳኤል ከተማ እንገነባለን ሲሉ ተደምጠዋል። ይሄ ደግሞ ኢራን አቅሟ ምን ከፍታ ላይ እንደደረሰና ምን ያህል ዝግጁነቷ ከፍ እንዳለ ያሳየ ሆኗል። ሰሞነኛ በአስር ደቂቃ ጥልቅ ዳሰሳ የኢራንን ስውር የምድር ውስጥ የሚሳይል ከተሞች አስደናቂነት የሚገኙበትና ስትራቴጂካዊ ጥቅም ሚሳይሎቹ ምን አይነት እንደሆኑና ምን ምን ብቃት እንዳላቸው በዝርዝር ያስቃኛቸዋል። በተጨማሪም ኢራን አሜሪካና እስራኤልን ብታጠቃ ሀገራቱ መመለስ ይችላሉ ወይ? መልሱ እኛ ጥንቅር ላይ አለ። አብራችሁን ቆዩ። ስውሩ የምድር ውስጥ የሚሳኤል ከተማ ምድር ላይ የእስራኤል ባንዲራ ለመረማመጃ ተነጥፏል። የኢራኑ የጦር መሪ ጀነራል መሐመድ ሁሴን ቢሬሪ እና የመሳሪያዎቹ ሁሉ ማምረቻ ዋና አዛዥ ጀነራል አሚር አሊ በተነጠፈው ባንዲራ ላይ እየተረማመዱ የሚሳኤል ከተማውን ሲያስጎበኙ በ85 ሰከንድ ቪዲዮ ታዩ። ከባንዲራው ከፍ ስንል ዛ የምድር ውስጥ ከተማ በመቶዎች የሚቆጠሩ ሚሳኤሎች ተሰድረዋል። አደገኞቹ ሚሳኤሎች እንደ ሰላማዊ ነገር ተወልውለው ተኝተዋል። ከነዚህ ሚሳኤሎች መካከል ደግሞ የሚበዙት በጥቅምት ወር 2023 እስራኤልን የደበደቡት ጋድርና ቃሲም ናቸው። በጉብኝቱ ወቅት ጀነራሎቹ እኛ በየሳምንቱ አዳዲስ ተመሳሳይ የሚሳኤል ከተሞችን መገንባት እንችላለን፣ ምክንያቱም እኛ ኢራናውያን ነን ሲሉ ተደምጠዋል። በእርግጥ ባለሙያዎች በሚወጣበት ግዙፍ ገንዘብ በሚፈልገው የሰው ኃይልና ጊዜ ነገሩ የማይቻል ነው ይላሉ። ግን ኢራን የማትገመት ናትና ያሉትን ላለማድረጓ ምንም ማረጋገጫ የለም። የኢራን የሚሳይል ከተሞች ኢራን እስካሁን ከምድር ስር የተሰሩ አራት የሚሳኤል ከተሞች እንዳሏት ይፋ ያደረገች ሲሆን ከእነዚህ መካከል በሀያ ሀያ ይፋ የተደረገውና በምዕራባዊ ክፍሏ የሚገኘው የመካከለኛ ርቀት ባለስቲክ ሚሳይል ማከማቻ አንዱ ነው። ከዚህ በተጨማሪ ከሀያ ሀያ አንድ እስከ ሀያ ሀያ ሶስት ድረስ በሰሜናዊና በመካከለኛው ኢራን አዳዲስ የረጅም ርቀት ሚሳኤል እና ድሮን ማከማቻም ጨምራለች። አሁን የገለጠችው አዲሱ የሚሳኤል ከተማ ደግሞ የሚገኘው ለእስራኤል ቅርብ በሆነው ሆርሙዝ አካባቢ ነው። ከ3000 በላይ የሚሆኑት የኢራን ሚሳይሎች እስከ 2500 ኪሎ ሜትር ድረስ የሚወነጨፉ ሲሆን አብዛኞቹ ተከማችተው የሚገኙት ዋሻዎች ውስጥ ነው። እነዚህ ድብቅ ሚሳይሎች በመካከለኛው ምስራቅ የጉልበት መለካከያ ሆነው የሚያገለግሉ ሲሆን የወታደራዊ ቴክኖሎጂዎች እያደጉ መምጣት ጦርነቶች ከቀጥተኛ የእግረኛ ጦር ፍትጊያ ወጥተው ሰው አልባ ድሮኖችንና ሚሳይሎችን በስፋት ጥቅም ላይ እንዲያውሉ እያደረጉ ነው። ለዚህም ነው ኢራን በማዕቀብ ሳትደክም በሯን ዘግታ ሚሳኤል የምትቀርጸው በቀጠናው በተለይም በኢራን ይደገፋሉ የሚባሉ ሂዝቦላ፣ ሁቲና የሀማስ ታጣቂዎች የርቀት መጠናቸው የተለያዩ ሚሳይል ና ሮኬቶችን ከኢራን የሚሳይል ከተሞች እየመዘዙ ታጥቀዋል። እነዚህ ቡድኖች በማስታጠቅና በመደገፍ ዋነኛ ተዋና የሆነችው ኢራን በበኩሏ በአሜሪካና በመንግስታቱ ድርጅት ማዕቀብም ውስጥ ሆና የሚሳይል ቴክኖሎጂዎቿን ማሳደግ ላይ በትኩረት እየሰራች ሲሆን ስትፈልግ ትገልጣቸዋለች እንጂ የት እንደምትሰራና ምን ያክል እንደምትሰራ ቀድማ ትናገርም። እልፍ ሚሳኤሎች እንዳሏት የሚነገርላት ቴህራን ታዲያ የመሬት ውስጥ የሚሳኤል ከተሞቿ ላይ የባለስቲክ ሃይፐርሶኒክና ክሩዝ ሚሳይሎች አከማችታ ዝግጁ አድርጋ ትጠባበቃለች። እነዚህ ሚሳይሎች በአየር ላይ በመተጣጠፍ ለአየር መቃወሚያዎች አስቸጋሪ በመሆን ኢላማቸውን በትክክል በመምታት በሚሸከሙት የጦር አረር እና በሚያካልሉት ርቀት የተለያዩ ናቸው። ሀገሪቷ የታጠቀቻቸው ባለስቲክ ሚሳይሎች ከምድር ከባቢ አየር ውጭ በመውጣት ወደ ኢላማቸው በቀጥታ የመምዘግዘግ ከፍተኛ አቅም አላቸው። ኢራን ሚሳይሎቿን ለምን የምድር ስር ከተማ ውስጥ መገንባት አስፈለጋት? የሚሳይል ማከማቻ የምድር ውስጥ ከተማዎቹ ወደ መሬት ጠልቀው የተሰሩት በዋነኛነት ከጥቃት ለመከላከል ብሎም በሳተላይት እንዳይታይ ለማድረግ ነው። እስራኤል በተደጋጋሚ የምታጠቃው የኢራንን ቤተ መንግስት ወይም ሃይማኖታዊ መሪዋ አያቶላህን አይደለም፤ ይልቅስ የሚሳይል ማከማውቻዎቿን እንጂ። ለምሳሌ ከወራት በፊት በስድስት ከተሞች በሀያ ኢላማዎች ላይ እስራኤል ጥቃት የፈጸመች ሲሆን በዋናነት አራት ወታደራዊ ተቋማት ላይ ያነጣጠረ ነበር። ከነዚህ ተቋማት መካከል ደግሞ አንደኛው በእስራኤል ላይ ከሂዝቦላ ከውቲ ታጣቂዎችና ከራሷ ኢራን ጥቃት ለመፈጸም የዋሉ ሚሳይሎች የሚመረቱበት ፋብሪካ ነበር። ከዚህ በተጨማሪ የሰው አልባ አውሮፕላኖች ዲዛይን ማድረጊያና ማበልጸጊያ፣ የጦር መሳሪያ ማምረቻ፣ የባለስቲክ ሚሳይል ማስወንጨፊያ ስፍራዎችና የአየር መቃወሚያ ቴክኖሎጂ የተገጠመባቸው ቦታዎች የጥቃቱ ኢላማዎች ነበሩ። ስለዚህ በምድር ውስጥ መሰራታቸው እዚህ ግባ የሚባል ጥቃት እንዳይደርስባቸው ያደርጋል። ከዚህ በተጨማሪ ደግሞ በጦርነት ጊዜ ዋንሻው በቀላሉ እየተከፈተ ሚሳይሎቹን በፍጥነት ማስወንጨፍ ይችላል። ለመሆኑ ስውሩ የሚሳኤል ከተማ ውስጥ ምን ምን መሳሪያዎች ታዩ? ስውር የሚሳኤል ከተማ ውስጥ ከታዩ ብዙ ሚሳኤሎች ውስጥ ሻብ 3 የተባለውን እስከ 2000 ኪሎ ሜትር የሚወነጨፈው ሚሳኤል አንዱ ሲሆን ከ760 እስከ 1200 ኪሎ ግራም ድረስ የሚመዝን የጦር አረር ይሸከማል። በተጨማሪም ሻብ 1፣ ፈታህ ሻብ 2፣ ዞልፍ ዝሃር፣ እና ኪያም የተባሉ እስከ 1750 ኪሎ ሜትር ድረስ የሚወነጨፉ ባለስቲክ ሚሳኤሎችም ታይተዋል። ከባለስቲክ ሚሳይሎች በተጨማሪም የሃይፐርሶኒክ ና ክሩዝ ሚሳይሎችም የሚታዩ ሲሆን ፈታህ አንድ የተባለው የሃይፐርሶኒክ ሚሳይል ከታዩት መካከል ዋነኛው ሲሆን ሚሳይሉ ከድምፅ ፍጥነት በአምስት እጥፍ 6100 ኪሎ ሜትር በሰዓት ይምዘገዘጋል። ከነዚህ በተጨማሪ 1600 ኪሎ ሜትር ርቀት ድረስ የሚወነጨፈው ና እስራኤልን ብሎም በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችንም የሚያጠቃው ጋደር ከሚሳይሎች መካከል ታይቷል። ከዚህ ባለፈ ኢማድ አንድ እና ሲጂል የተባሉ ከ1500 እስከ 2500 ኪሎ ሜትር ርቀት የሚጓዙ ሚሳይሎችም ዋሻውን ነግሰውበታል ኢራን ምን ያክል የመከላከያ አቅም አላት የሚሳይል ብዛቷስ ስንት ነው ኢራን በጠቅላላ ከ3000 በላይ ትልልቅ ሚሳይሎች ማለትም ግዙፍ የሆኑ የባለስቲክ ሚሳይሎች ባለቤት ስትሆን ከመካከለኛው ምስራቅ አገራት ኢራንን በዚህ አቅም የሚገዳደር አንድም ኃይል የለም የጥንካሬዋና የምርት ብዛቷ ምንጭ ደግሞ በመሬት ውስጥ ቀብራና ደብቃ የምታመርታቸው መሆኑ በቀላሉ በጠላቶቿ እንዳይወድሙባትና በጥንካሬዋ እንድትቀጥል አድርጓታል። ከዚህ በተጨማሪ የኢራን ሌላኛው ኃይሏ የምታግዛቸው ሌሎች የመካከለኛው ምስራቅ አማጺ ኃይሎች ሲሆኑ አማጺዎቹ እስራኤልና አሜሪካን በማስጨነቅ ኢራንን ያግዛሉ። በእርግጥ የኢራን ሚሳይሎች በዋሻ መመረታቸው ብሎም መከማቸታቸው ደህንነቱ ሙሉ በሙሉ የተጠበቀ ነው ማለት አንችልም። ምክንያቱም እስራኤል ከአሜሪካ የተቀበለችው ጂቢዩ 28 ና ጂቢዩ 72 ዋሻ ሰንጣቂ ቦምቦች ያሏት ሲሆን እስከ 30 ሜትር ድረስ ዋሻን ሰንጥቀው መግባትና ማውደም ይችላሉ። ስለዚህ አንዴ ቦታው ከታወቀ በአንድ የቦምብ ማፈንጃ ቁልፍ ሙሉ በሙሉ ሊወድም ይችላል። ከዚህ በተጨማሪ እስራኤል በ2021 ናታንዝ የኒውክለር ማብለያ ላይ እንዳደረገችው አጥንታ በአየር ጥቃት ልትደበድብ ትችላለች። ኢራን እነዚህን ሚሳይሎች ማን ላይ መቼ ትተኩሳለች? ኢራን ለክፉ ቀን ያስቀመጠችው መሳሪያና ሚሳይል ሁሉ ታዲያ ዝም ብሎ ለጌጥ ወይም ለታይታ ብቻ አይደለም። ይልቅስ ሊተባበሩባት ካሰቡ ብሎም ሊያጠቋት እርምጃ ከወሰዱ ምንም እንኳን የመጀመሪያ ጥቃቷ ኪሳራ ሊያስከትልባት ቢችልም የአሜሪካን የጦር ሰፈሮችና እስራኤልን ታጠቃባቸዋለች። ከዚህ በተጨማሪ ደግሞ ተዋጊዎቹ እነ ሀውቲ ና ሂዝቦላህ የኢራንን ሚሳይሎች በገፍ እየወሰዱ እንደ ልብ ይጠቀሙባቸዋል። ይህ ሁሉ ከተማ የሞላ መሳሪያ እንዴት ተመረተ? ኢራን ከማዕቀብ ጋጋታ የማይበግራትና ራሷን ችላ መቆም የምትችልም የቻለችም ሀገር ስትሆን የራሷ ሀገር በቀል ሚሳይልና የድሮን ማምረቻዎች አሏት። ከነዚህ መካከል በቴህራን የሚገኘውና ፈሳሽ ነዳጅ የሚጠቀም ሚሳይል የሚያመርተው ሻሂድ ሂማት ኢንዱስትሪያል ግሩፕ አንዱ ሲሆን፣ ሻሂድ ባግሄሪ ኢንዱስትሪያል ግሩፕ ደግሞ ፈጣኖቹንና ጠጣር ነዳጅ የሚጠቀሙትን ሚሳይሎች ያመርታል። ከዚህ በተጨማሪ ሩሲያ በሚሳይል መከላከያ በኩል ከፍተኛ ድጋፍ የምታደርግላት ሲሆን ሁለቱ ሀገራት በቅርቡ ወታደራዊ ስምምነት ፈርመዋል። በዚህም በቅርቡ ወደ ኢራን የሚገቡ ወሳኝ የጦር ጀቶች አሉ። ሰሜን ኮሪያን ብትሆን ኢራንን ለመደገፍ አዳዲስ የሚሳይል ዲዛይኖችን የምትሰጥ ሲሆን፣ ቻይና በበኩሏ በድሮን ቴክኖሎጂ ታግዛለች። ትኩሱ የመካከለኛው ምስራቅ አሁናዊ ሁኔታ ሞቅ ቀዝቀዝ የሚለው ቀጠናው አሁን እንደ አዲስ ጦርነት ሊያገረሽበት ዳርዳር እያለ ነው። ይባስ ብሎ አሁን ኢራን፣ ሊባኖስ፣ ኢራቅና የመን ጋዛን ለመደገፍ የጋራ የባሕር ኃይል ልምምድ ጀምረው እስራኤልን አስደንግጠዋታል። ኢራን፣ ሊባኖስ፣ ኢራቅና የመን በጋዛ ሰርጥ የሚገኙ ፍልስጤማውያንን በመደገፍ የእስራኤሉን አገዛዝ የወንጀል ጦርነት ለመግታት ለጋራ የባሕር ኃይል ልምምድ የጀመሩ ሲሆን የጋራ የጦር ልምምዱ የጀመረው ሐሙስ ሲሆን ከዓለም አቀፍ የቁድስ ቀን ቀደም ብሎ በፋርስ ባህረ ሰላጤ በማክራን የባህር ዳርቻና በኢራን ሰሜንና ደቡባዊ ግዛት በሚገኘው የካስፒያን ባህር ነው። የኢራን የባህር ኃይል አዛዥ ሪር አድሚራል አሊሬዛ ታንግሲሪ በልምምዱ ላይ ሦስት ሺህ ከባድና ቀላል የጦር መርከቦች እየተሳተፉ ነው ብለዋል። ልምምዱ በዋናነት የሀገራቱ ግንባር የባህር ላይ አቅም ለማሳየት ብሎም ለእስራኤል መንግስት መልእክት ለማስተላለፍ ያለመ መሆኑንም አክለዋል። ታንግ ሲሪ እንዳሉት የባህር ኃይል ኃይሎች የኢራን አብዮት መሪ አያቶላ ሰይድ አሊ ካሚኔ መመሪያዎችን በመከተል ባህሩን ለጽዮናውያን ወደ ሲኦል ይለውጣል እንዲሁም እስራኤልን ከዓለም ፊት ያስወግዳል ሲሉ ዝተዋል። በየብስ ላይ ብቻ እንዋጋም፣ እኛ በባሕር ውስጥም ዝግጁ ነን፣ እናም የምታመልጡበት ምንም መንገድ አይኖራችሁም ሲሉ የጦር አዛዡ ለእስራኤል መንግስት መልእክት አስተላልፈዋል። ያለ ነገር ያልተገለጠው የኢራን የሚሳኤል ከተማ አዲስ ነገር እየመዘሰም ይመስላል። የተወደዳችሁ የሰሞነኛ ወዳጆች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ከወደዳችሁት ላይክ ሼርና ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም